የው የራቁት የሚመስል ከእርቃን የማይተናነስ ፎቶ ፎቶ ላይ ደግሞ ስም አለ፣ ሉዓም የሚል ስም። አይ ሉዓም የሚል ምንድን ነው እውነቱ? ታውቂያታለሽ? ስሟ አንተ ጩና። አሜን በልባ በፊት የቆመ አውራው ተመታ፣ ሟርተኛው ተመታ፣ አስማተኛው ተመታ፣ ደጋሚው ተመታ። ዓለም ሰይጣን ሁኔታ እንዳያገኝሽ ጋረድኩሽ አለች። ሂጂ ተፈቅዶልሻል አንችና ስምሽ አትገናኙም። አንቺን አየሁና ረድኤትን አየኋ። የሆነ መስተፋቅር ፍላንፃ ወደ አንቺ የተላካለት ሰብሬዋለሁ። ሃሌሉያ ሰኑንላ ተቸግሬአለሁ ያለው ምድር ላይ ዘመኔን የበላ የእኔ ካልሆነች እውነት ነው ተሳፍሮ በሄደው እግሯ ተሳፍራ ትመጣለች። እግሬ ላይ ተወድቃለች። ተወድቂም ታይ ሂድ ሳትብላ ምስል ያዘኝ፣ የጌታ መንፈስ ይሄ ዋለኝ። አየሁት፣ ያምራል ቆንጆዬ። እንደ ሳሙኤል ያምራል፣ እንደ ዳዊት ያምራል፣ እንደ ዮሴፍ ያምራል። ሕይወቱ ያማረ ይሁን፣ ዘመኑ ያማረ ይሁን። ዛሬ ይሄ ሞገስ ያገኘው፣ ዛሬ ይሄ ጸጋ ያገኘው ያንቺ ልጅ ነው። አብላከው ምናምን የሚል ስም አየው። ምኑ ነው አብላከው? ስሙ ነው ጩና ሜን በልባከ አሜን። ይሄን ስም በምክንያት ነው ያወጣሽለት ለምንድን ነው ይህን ስም ያወጣሽለት? የመጀመሪያ ልጅ ወንድ ነው። እሺ፣ ከዛ ሴት ይሆናል እያሰብኩ እያሰብኩ ርሱ መጣ። አብላክ በአልኩት፣ በቃ አጨብጭቡ። ለጌታ ክብር የአባቱን ተጽዕኖ የአንቺን ዘር ተጽዕኖ አልፎ የሚሄድ ብላቴና ነው አለኝ። ጌታ የምድሪቱ ግራቪቲ የማይዘው ብላቴና ነው አለኝ። ከዚህ ቀን ጀምሮ አለኝ እግዚአብሔር በጥበብ በእውቀት፣ በቁመት፣ በመጎስ በፊቴ አሳድገዋለሁ አለኝ። በሰው ሁሉ ፊት ሞከሳም ሰው አደርገዋለሁ አሜን። ይኸውልሽ የእናንተ ቤት ቀንበር የሚሰበረው በዚህ ብላቴና። አሜን። የእናንተ ቤት እርግማን የሚሰብረው በዚህ ብላቴና ነው። አሜን። በታማኝነት በእግዚአብሔር ፊትና በእግዚአብሔር ቤት እንዲያደግ እድል ስጨው። አንቺ ደግሞ ሩጫሽን ቀርሽ። እሺ፣ ነብይ ነኝ በነፃነት ላውራ እሺ፣ እሺ። እዚህም ቤት እዛም ቤት እንደ ጠበል ከማሻት ትሩጭ ትጭ ምሳሃለ ግባ፣ አጆጆ ግባ በመንፈስ እና በእውነት አምልኪ። እውነት ካለበት ጋር ተባበሪ። በቃ ተሰብስቦ ይጨርሽ ያለው እያፈዘዘሽ እያደነዘዘሽ ብዙ ነገርሽን አጥተሻል። ነገር ሲጨምር ሳይሆን ጭራሽ ሲበላሽ ነው እያየሽ ያለሽ። ስለዚህ ለልጆችሽም ለአንቺም ለቤትሽም ሰላም እንዲሆን ተጠንቀቂ። ባረኩሽ። ዘመንሽ ይባረክ፣ ዘላለምሽ የበረከት ይሁን። አንተ ብላቴና በጌታ በኢየሱስ ስም ከዚህ ቀን ጀምሮ በሰውም በእግዚአብሔርም ፊት በቁመት በእውቀት በጥበብና በሞገስ ማደግ ይሁንልህ። የትኛውም ተጽዕኖ ከላይክ ላይ ይሰበር። የፍርሃትን መንፈስ መታሁልህ። በነገር ሁሉ መከናወን እንሰጥቻለሁ። አሜን። ኢየሱስ ማን ነው? እንዴት ነሽ? ምንድን ነው መስራት የምትፈልጊው ወደፊት ከብትባታሪ ማለት አንቺ በራስሽ ዓለም ውስጥ ይሄን ነገር ፕሮፖዝ አድርገሽ ቁጭ ብለሻል። ጌታ እንደሚያደርገው እርግጠኛ ሆነሻል። ከዚህ ሞገስ የተነሳ ሂጂና ተከናውን። የጠየቅሽውን አይደለም እንደ ነብይ እናገራለሁ፣ ያልጠየቅሽው ይፈቀድልሽ። በኢየሱስም የነካሽው አይደለም ያየሽው ታልፎ ይሰጠሽ ዓለም ሰይጣን ሁኔታ እንዳያገኝሽ ጋረድኩሽ። ዓለም ማለች። ሂጂ ተፈቅዶልሻል እንጂሰስ ነም አንድ ሰው ጮሆ ተፈቅዶልኛል ይበል። ከእግዚአብሔር ሞገስ የተነሳ ዛሬ የተከለከልኩትን ሎ ተቀብያለሁ። ቅድም እህቴን አሁን አትዙሪ ምናምን አልኳት። እኔ በቃ ማለት ነብይነኛ ምንም ማድረግ አልችልም። እሺ እና በሚያባብል ቃል አትታለይ። የእግዚአብሔርን መንፈስ በቃ ጠይቂው ኮንፈርም ያደረግሽ አለሽ። ጠብቂው ጌታ ተስማሚ ከእሱ ጋር። አንድ አደጋ ጣይ ከፊትሽ ሊወጣ አለ ከተሽከርካሪ ጋር በተያያዘ። ሰበርኩታለች ጌታ፣ ሰበርኩታለች ጌታ፣ ሰበርኩታለች ጌታ። አልፎ መሄድ ይሁንለሽ። በህይወትሽ ላይ መቶ የሄድ የተመላለሰ ጉዳይ ላይ ሄድ ይመጣል በላት አለች። ፆ አሜን አትልም ወይ? ደግመሽ አሜን አትይም ወይ? ሲመጣ ሲሄድ ሲመጣ ሲሄድ አንቺ ስትደርሺው ስትነኪው ሲበላሽ አየው። ጉዳዩ ጌታ ሆይ ታዲያ እንደዚህ ሆኖ ሊቀር ነው? እንዲህ ሊረፍድ ነው? ሊመሽ ነው? አይመሽም፣ እጁን ታይዋለሽ። አይመሽም፣ ልጁን ታይዋለሽ። አይመሽም፣ ክንዱን ታየዋል። አይመሽም፣ ክብሩን ታይዋለሽ። አንቺና ስምሽ አትገናኙም። አንቺን አየውና ረድኤትን አየኋት። ስምሽ ነው ረድኤት ጩና አሜን በለባከ ዛሬ የእግዚአብሔር ረድኤት በህይወታችሁ ላይ ይምጣ። የእግዚአብሔር በረከት በህይወታችሁ ላይ ይምጣ። የእግዚአብሔር እጅ በእናንተ ላይ ይገለጥ። ቁሚ እስቲ። የመንከራተት ምዕራፍሽ ያ የጉስቁልናው ዘመንሽ እግዚአብሔር በቃ አበቃ አለኝ። በቤትሽ ላይ በልጆችሽ ላይ በትዳርሽ ላይ ደስታ የከለከለሽ ነገር እግዚአብሔር እንደዚያ ያለኝ ጣልቃ ገባሁ አለኝ። ጣልቃ ገባሁ አለኝ። ስሚኝ፣ ማይ እግዚአብሔር ከጠበቅሽው ነገር ጋር በሞኝነት ጌታ ሆይ የለህም አላየኸኝም አልሰማኸኝም ያልሽው ጉዳይ በግራም በቀኝም የነበሩ ወዳጅ ጓደኞች ዞር ዞር ብለሽ ታየሉ ማንም የለም። እኔ አሁን በጌታ መንፈስ ማየውና በስጋ ፊዚካሊ አንቺን ሳይሽ አይገናኝም፣ ህይወትሽና ይሄ ይሄ ይሄ ላይ ከላይ ያለው ከበረሽ አይገናኝ። እግዚአብሔር ኑሮሽን ያጣፍጠው፣ አሜን ህይወትሽን ያጣፍጠው። ምናልባት እህት ዓለም የዛሬው ስብከት ያንቺ ይሆን? በትክክል ነው። በትክክል ነው። በቃ ማለት ሙሉ ስብከቱ የራሴ ነው። ምንም ይሄ ሞገስ አሁን ያገኘሽ አሁን መከናወን ይሁን። አስራ አምስት አመት ሰርቻለሁ። እኔ ባንክ ስራ አስኪያጅ ነበርኩ። ኦልሞስት ቱ ይርስ ስራ እየሰራሁ አይደለም እዚህ ስታይ I have to I have for child ግን ምንም አይነት ነገር የለም እዚህ ስታይ አሁን እኔ የበረከተሽን ቁልፍ ነው የምሰጥሽ። አሜን ከዚህ ሰዓት ጀምሮ በስራ በትዳር በኑሮ በነገሩ ሁሉ መባረክ ሆነልሽ። እግዚአብሔር ጠላቶችሽ አይናቸው እያየ ባርክሻለሁ። የሆነ መስተፋቅር ፍላጻ ወደ አንቺ ተላካለ ሰብሬዋለሁ አለኝ። ሁሉ የሰጋ ለቃቃት እና ታይ ታይ የዚችንም በተመሳሳይ ዘመኗን በልቻለው ይላል። አንተ ጨለማ፣ እሷም ላይ መስተፋቀር በጫት የተሰራ ነው አለ። በጫት የተደከመ ድግምት ውጣ ውጣ ውጣ አውሬ እኔ ፊት መቆም አትችልም። ውጣ የጫት ቅጠል ከለሩ ምን አይነት ነው? አልላቸውም ስለኖርኩበት ማለት ነው በአረንጓዴ የጫት ቀለም ተወቅኖ ማለት ነው፣ ተወቅጦ። በስሟና በፎቶዋ ላይ ነው የተደገመው። ፎቶዋን አየው። የራቁት የራቁት የሚመስል ከእርቃን የማይተናነስ ፎቶ ፎቶ፣ አየው። ፎቶ ላይ ደግሞ ስም አለ፣ ሉአም የሚል ስማይ፣ ሉአም የሚል ምንድን ነው? እውነቱ ታውቂያታለሽ፣ ስሟ። አንተ ጩና፣ አሜን በልባት ድገምና፣ አሜን በል። በፊት የቆመ አውሬ አሁን ተመታ፣ ሟርተኛው ተመታ ማተኛው ተመታ፣ ደጋሚው ተመታ፣ በለተኛው ተመታ፣ በማኛው ተመታ። እግዚአብሔር ዛሬ በነገራችሁ ጣልቃ ገባ። እልልታ ገባ። አን መጨረሻ እልልታ ጭብጨባ ለጌታ። ጸጋው በጥፊ አገኛችሁ። በናዝሬቱ ጌታ በኢየሱስ ስም የተጫናችሁ ሁሉ ይራገፍ። የእግዚአብሔር ክንድ በላያችሁ ላይ በኃይል ይገለጥ በኢየሱስ ስም። ለእስቲጆችሽን ዘርጊናች በናዝሬቱ ጌታ በኢየሱስ ስም እና ስልጣን ፊትሽ ላይ አድርጊው የማይሄድ በረከት ጠራውልሽ። አሜን፣ ተፈጸመ። እንዴት ነህ? ጌታን ትወደዋለህ? አዎ። በጣም ከምልም ባለ ሐቅም ባለ ጸጋ ባለ እውቀት በሞኝነትም ቢሆን በተቻለ መጠን ስለ ኢየሱስ ታወራለ። በጣም ስለ ኢየሱስ በጣም ትመሰክራለህ። በጣም ኦኬ። አሁን ደግሞ በሰው ሁሉ ፊት ተቀባይነትን ሞገስን ታገኝ ዘንድ ጸልይልሃለሁ። አሜን። በኢየሱስም የመጀመሪያው እንደዚህ ያለኝ ጌታ ህይወትህን ኑሮህን ሁሉ የተአምራት አደርገዋለሁ። አሜን። ከሰው ፊት ላይ ከሰው እጅ ላይ በኢየሱስም ስም እየለመንከ አትኖርም። አሜን። በኢየሱስ እኔ የበረከት ምንጭ አፈልቅልሃለሁ። አሜን። በኢየሱስ ስም ከዛ ያንተ ህይወት ጀምሮ የሚያልቀው ስለ ኢየሱስ በመናገር ብቻ ነው። አሜን። ሌላ ምንም መሆን አትችልም። አሜን። በኢየሱስ ስም እሺ። እኔ በል እኔ ለጌታ ኖሬ ለጌታ ኖሬ ለጌታ ብቻ ለጌታ ብቻ እሞታለሁ፣ እሞታለሁ በሚመችም በማይመችም ሁኔታ ከጌታ ጋር ተስማምተህ ከኖርክ እግዚአብሔር በተአምራት ያኖራል። አሜን በኢየሱስ በወንጌላት መጽሐፍ ውስጥ ስሙ ከተጠቀሰው ከአንዱ ሐዋርያ እድሜ ጠገቦ ነው ያለፈው። ማን ነው? ጌታ ኢየሱስ ይባርክሽ። ምን አለች? ዮሐንስ። ዮሐንስን ታውቀዋለህ? ዮሐንስ ነኝ ብዙ ጸጋ ረጅም እድሜና በረከት በኢየሱስ ስም ይሆንልህ። ይህም ሞገስ ያገኘህ እማዬ፣ ሰላም ነው? እግዚአብሔር ይመስገን። አሜን። አንቺ ድምፅሽ እራሱ እንዴት ደስ ይላል! ሁሉ ሰላም፣ ሁሉ ሰላም። የድንግል ማርያም ልጅ የናዝሬቱ ኢየሱስን ታውቂዋለሽ? ብ ታውቂዋለሽ? ስለአንቺ እንደሞተልሽ ታውቂያለሽ? ሆስለዝፈልጥ በቀራኒው መስቀል ላይ መሰቀሉን ታውቂያለሽ ወይ? ታዲያ ኢየሱስ ለአንቺ ሰው ነው? አምላክ ነው? ኢየሱስ ነው፣ አምላክ ነው። አምላክነቱን ታምኛለሽ? እርግጠኛ እርግጠኛ ነሽ? ስለዚህ አምላክ አንድ ነው። አምላክ ሀደ እዩ አርባ አራት አይደለም አይኮነም

ናይ ሰይጣን ፕሮግራም ኣምናትኩ ፋሚሊ አንድ ሰው ጤነኛ እንዲሆን አይፈልግም። ሓደ ሰብ ብጥዕኖ ክኸይድ ኣይደልን። አንድም ሰው በትዳርን በኑሮም የተሳካለት የለም። ሓደ ሰብ ኣብ ሓዳሩ ኣብ ኩሉ ናብርኡ ዝተሳካዐሉ የ ንቺ ብዙ ጀምረሽ ተበላሽቶብሻል። ንስኹም ብዙሕ ነገር ጀሚርኪ ተባላሽኪ። አሁን ከኢየሱስ ጋር ተስማሚያለሻ ተስማሚ ሕጂ ኸ ካብ ኢየሱስ ትሰማምዕ ዲኻ ኣይትሰማምዕን ይሰማማ ኣለበለዚያ ሰይጣን ሊያሳብድሽ ነው። ሌሊት ሌሊት እየመጣ ይረብሽሻል ካብዝ እንድሕሪት ግን ሰይጣን ኣብ ለይቲ ለይቲ እንዳመጸ ኣእምሮኺ ሜንታሊቲ ኸይ ኩሉ ከበላሽ ይደሊ ከዚህ ጌታ ጋር ተስማሚ ያለሽ ወይ ጌታ ኢየሱስ ክርስቶስን የግል አዳኝ አድርገሽ በልብሽ አምነሽ በአፍሽ መስከረሽ መዳን ትፈልግ ያለሽ ወይ ባያ ለመኖር ብለሽ የሞከረሻቸው ብዙ ነገሮች አሉ ሁሉንም ነገር በእግዚአብሔር ፊት አሜን በእግዚአብሔር ፊት የተሰወረ ነገር ስለሌለ ጌታ ሁሉን ስለሚያው ሁሉንም በእግዚአብሔር ፊት ጥለሽ እንደገና ኃይልሽን አድሰሽ የእግዚአብሔርን ቃል ተምረሽ እንግዲህ ዲቦ ህይወቴን ነግሬያታለሁ አለች ህይወቷን ሰምተሻል እኔ ደግሜ አልነግርሽም ይኸው እንደዚህ መልክ የሰጣት እንደዚህ አቅምና ጉልበት የሆናት ዛሬ ላንቺ በረከት ምክንያት እንድትሆን ያደረጋት ኢየሱስ ነው ከኢየሱስ ውጪ ሌላ ጌታ አዳኝ የለም የማየ እሺ መጽሐፍ ሲናገር መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ለሰው ልጆች ሁሉ የተሰጠ ስም አንድ ነው እሱ ኢየሱስ ነው በዚህ ስም አምነሽ በዚሁ አጋጣሚ ከእሷ ጋር ጌታን ለመቀበል ፈቃደኛ የምትሆኑ ጌታ ኢየሱስ ክርስቶስን የግላ አዳኛ አድርጋችሁ ያልተቀበላችሁ ካላችሁ እጅ አሳዩኝ፣ እጅ አሳዩኝ። አንድ ላይ ልጸልይላችሁ። አዎ፣ አንቺ የእማያ አጨብጭቡ ለጌታ ክብር። ጌታ ኢየሱስ ዘመንሽን ይባርከው። ክብር ለጌታ ይሁን። ሌላ ሌላም ሰው ካለ በእውነት እንድታመልጡ አበረታታቸው። ተነሺ ማምያ፣ አጨብጭቡ ለጌታ ክብር። ኢየሱስ ክርስቶስ ዛሬም ለዘላለም ሕያው ነው። ይኸው የእኛ ጌታ እንደዚህ የሚያድን ጌታ ነው የሚባርክ የሚፈውስ ጌታ ነው። ሌላም ሰው ካለው አበረታታቸዋለሁ አበረታታቸዋለሁ። የመዳን ቀን አሁን ነው ይላል ቃሉ። ተነስ አጨብጭቡ ለጌታ ክብር፣ ሃሌሉያ። ተነሽ አጨብጭቡ ለጌታ ክብር። ሲኦል ባዶ ሆነ፣ ሲኦል ባዶ ሆነ፣ ሲኦል ባዶ ሆነ። ትውልድ ከጨለማ መለጠ፣ ሃሌሉያ፣ ከሞት ሁሉ ዳነ

ወደፊት ምንም አይነት ሁኔታ ቢገጥምሽ አትመለሽም። ወደኋላ አልመለስም። እርግጠኛ ነሽ? እርግጠኛውን የመነግርሽ ደግሞ ለኢየሱስ ክብር እየዘመርሽ ዘመርሽ ይጨርሻል። ዘማሪ ትሆኛለሽ። አሜን። ማየ እንዴት ነሽ? አንቺስ ምን ነበር ሃይማኖትሽ? ኦርቶዶክስ። አሁን ጌታን ለመቀበል ወስነሻል? ምንም አይነት ሁኔታ ቢመጣ ወደኋላ አትመለሽም። ጌታን አትቀይሪውም፣ አይደለም? እርግጠኛ ነሽ? እግዚአብሔር ከሰው ቤት ከሰው ፊት ከሰው እጅ ያወጣሻል። አሜን። ልክ ነው አይደለም ለማውራው ነገር አ ያወጣልሻል ኦኬ ወንድሜ ምንድነው ሃይማኖትህ ኦርቶዶክስ ነኝ ኦርቶዶክስ ነህ ኦኬ ይሄን ጌታ አምነህ እንደሚያድን ነፃ እንደሚያወጣ ለአንተ እንደሞተህ እርግጠኛ ሆነ ነው የተቀበልከው አ እርግጠኛ ነው እኔ የምለውን ከኔ በኋላ ትላላችሁ አይኖቻችሁን ጨፍናችሁ ሁለት እጆቻችሁን ወደ ላይ አንሱ ሁለት እጆቻችሁን አይኖቻችሁን ጨፍኑ እጆቻችሁን አንሱ በደንብ አንሱ ጌታ ኢየሱስ ሆይ እወዳለሁ አንተ የህይወቴ ጌታ አዳኝ እንደሆንክ አምናለሁ። ጌታ ሆይ ከዚህ ሰዓት ጀምሮ የኔን የስጋዬን የዓለምን የሰይጣንን የሰይጣን ሐሳብ ሁሉ ከቻለሁ ጌታ ኢየሱስ ሆይ ከዚህ ሰዓት ጀምሮ አንተ ጌታ እንደሆንክ በልብ ያምኜ በአፌ መስክሬ ድኛለሁ። ጌታ ኢየሱስ ሆይ ከዚህ ሰዓት ጀምሮ ልጅህ አድርገህ ተቀበለኝ። ጌታ ኢየሱስ ሆይ ስሜንም በህይወት መዝገብ ላይ ጻፍልኝ። ጌታ ሆይ ስለተቀበልከኝ አመሰግናለሁ። ጉባኤው እልልታ ጭብጨባ። ክብር ለሚገባው ለታረደው በግ ለናዝሬቱ ኢየሱስ ሲሆን ይሄ ለጌታ ይሄ ላዳነን ይሄ አሁን ይጠቅምሻል? ይሄ ይጠቅምሻል እማዬ ይጠቅማቸዋል አይጠቅማቸውም የማይጠቅማችሁ ከሆነ አውጥታችሁ ጣሉት ይጠቅመናል ካላችሁ ያዙ ግን አይጠቅማችሁም። አንቺ በሰው እጅ እንድትሞቺ ብዙ ነገር ተቀነባብሮልሽ ነበር እግዚአብሔር ጣልቃ ገባ ሂጂ ተከናወኝ እልልታ ጭብጫ ባለ ጌታ እዚህ ሰሚት የሚባል አካባቢ ሰባ ሁለት ታውቂያለሽ ምን ታውቂያለሽ አንቺ ቤት አለሽ። እሺ አሜሪካ ሀገር ምን አለሽ? ልጅ ሴት ሴት ልጅ ድንገተኛ አደጋ ከፊቷ ተነሳ አለኝ። ኦ ኢየሱስ፣ አሜን። በፊቷ ላይ ድንገተኛ የመኪና አደጋ እጆቻቸው ይዘርጉ እስቲ። በኢየሱስ ስም ከናንተና ከናንተ ቤት ላይ ድንገተኛ አደጋ አሁን ተነስተዋል፣ በኢየሱስም ስም ተነስተዋል። አሜን። እግዚአብሔር እንደዚህ ያለኝ የወንዶቹንም የሴቶቹንም ልጆች ወግታ ያለሽ፣ አሜን። ክብርታ ያለሽ፣ አሜን። ሳትሞቼ አለች፣ አሜን። አንተ ሰው ጮሆ አሜን፣ አይለምም ደግማችሁ አሜን፣ አትሉም ወይ? ይሄ የበረከት ቃል ያግኛችሁ ልብሽ እንዲሰበር ድንገት አይምሮሽ እንዲታመም ድንገት በሽተኛ ሆነች፣ በድንጋጤ እንድትወድቄ ጠላት ፕሮግራም አድርጓል። እግዚአብሔር ደግሞ ጣልቃ ገብቶ አሜን። ዋው! ይሄሱስ ዋው! አዎ፣ ተመሰግናለሁ ይሄሱስ ዋው! ገድ አይ ተባረክ ይሄሱስ

ታዋጅ ተሻረ፣ የጨለማ ኃይል ተሻረ፣ የክፉ ጉልበት ተሻረ። እግዚአብሔር እጆን ባንቺ ቤት ላይ ባንቺ ልጆች ላይ ባንቺ በረከት ላይ አድርግ ያለሁ አለ። ከዚህ ቀን ጀምሮ ማለፍ መከናወን የሆነለች የትኛውም የሚፈልግሽ ክፉ ለዘላለም አያገኘሽ። ከእግር ጥፍርሽ እስከ ራስ ጸጉርሽ ፈውስ ይሆንልሽ። ኢን ጂሰስ ኔም።